እንዴት ናችሁ ወዳጆቼ፣ እንደገና በሌላ ቪዲዮ መጣውላችሁ። በዚህ ቀን አሁን እንግዲህ 11 ከ20 ነው። ይኸውላችሁ ሃጊያ ሶፊያን ቀድሞ አሳየቻችኋለሁ። እዚሁ ጋር ይኸውላችሁ የላችሁ ከሃጊያ ሶፊያ ፊት ለፊት ቶፕ ካፒፓላስ ፓላስ አለ። ስንት ይከፈላል? ውስጡ ምን ይመስላል? አብረን እንየው። ከኔ ጋራ ሁኑ። ዛሬ የምንገኘው በኢስታንቡል ከተማ ልብ በታላቁ ቶፕካፒ ቤተ መንግስት ግቢ ውስጥ ነው። ነገር ግን በዚህ ቪዲዮ ትኩረታችን በታላላቅ የሱልጣኖች ክፍሎች ላይ ሳይሆን በቤተ መንግስቱ የመግቢያ ጥግ ስር ዘወር ብላ በድብቅ ተቀምጣ በምትገኘው በአንዲት አስደናቂ ጥንታዊት ህንፃ ላይ ነው። እነዛ ጨርሰው የሚወጡ ናቸው። የእኛ የወላችሁ ወደዚህ ነው ከፍለን የምንገባበት እስቲ ምን ይመስላል ታሪኩ? ምን ይመስላል ወደ ውስጥ አብረን እናየዋለን። ይህቺ ቦታ ሃጊያ ኤሪኒ ወይም ቅድስት ሰላም ትባላለች። አብዛኛው ሰው ሃጊያ ሶፊያንና ቤተ መንግስቱን አይቶ ይሄዳል። እኛ ደግሞ ቶፕካፒ ቤተ መንግስት ከገባን አይቀር ይህችንም ታሪካዊት ቤተ ክርስቲያን ለመጎብኘት ወሰንን። ግሩም ውሳኔ ነበር ያሳለፍ ነው። ስንገባ ያገኘነው ስሜት እጅግ ልዩ ነበር። ቤተ ክርስቲያኒቷ ጸጥ ያለች ነበረች። ያረጀው ድንጋይ፣ በየመስኮቱ የሚገባው የብርሃን ዘንግ፣ የሺህ ዓመታት ዝምታ በውስጧ ያለ ይመስል ነበር። ዛሬ ስለዚች ያልተነገረላት የኢስታንቡል ምርጥ ስፍራ በዝርዝር እና በጥልቅ ታሪኳን እንነጋገራለን። ምክንያቱም ይህቺ ጥንታዊት ቦታ የባይዛንታይንን ታሪክ ዘላለማዊነት የምትገልጽበት የራሷ መንገድ ስላላት ነው። ክፍያ አላት። እችም ይሁን እችን አይተን ከዛ በኋላ ወደዛ ደግሞ ወስዳቸዋለሁኝ። ይህ እንግዲህ ወዳጆቼ ለሃጊያ ኤሪኒ እና ለቶፕካፒ ፓላስ አንድ ሺ አምስት መቶ ፐር ፐርሰን ቲኬት ማለት ነው። ሃጊያ ኤሪኒ በቁስጥንጥንያ ከሃጊያ ሶፊያ በፊት የተሰራች የመጀመሪያዋ ቤተ ክርስቲያን እንደሆነች ስንነግራችሁ ብዙዎቻችሁ ትገረማላችሁ ብለን እንገምታለን። ታሪኳ የሚጀምረው በአራተኛው ክፍለ ዘመን ላይ ነው። ንጉሠ ነገሥት ታላቁ ቆስጠንጢኖስ የሮምን ዋና ከተማ ወደዚህ ሲያዘዋውር ከመጀመሪያዎቹ ተግባሮቹ አንዱ ይህንን ቦታ መመስረት ነበር። ቆስጠንጢኖስ የክርስትና እምነትን ሕጋዊ ያደረገ ታሪካዊ ሰው ነው። የዚች ቤተ ክርስቲያን መመስረት የከተማዋን አዲስ መንፈሳዊ ማንነት ያሳያል። እንደ አውሮፓውያን አቆጣጠር በ532 ዓ ም በኒካ ዓመፅ ስትወድም ጀስቲንያን ቀዳማዊ በ548 ዓ ም እንደገና አሰርቷታል። ቤተ ክርስቲያኗ በታሪክ ውስጥ ያላትን ወሳኝነት ልብ በሉ። በተለያየ ዘመን በታላላቅ ንጉሠ ነገሥታት በተደጋጋሚ ታድሳለች። የቤተ ክርስቲያኑ ትልቁ የጥበብ ገጽታ ያለው ውስጧ ነው። አብዛኞቹ የባዘንታይን አብያተ ክርስቲያናት እንደ ሃጊያ ሶፊያ ያሉት ማለት ነው በደማቅ የቅዱሳን ሞዛይኮችና ምስሎች ተሞልተዋል። ሃጊያ ኢሬኒ ግን ከእነዚህ የተለየች ብቸኛዋ ህንፃ ቤተ ክርስቲያን ነች። ምክንያቱም ይቺ ቤተ ክርስቲያን በስምንተኛው ክፍለ ዘመን በንጉሰ ነገስት ቆስጠንጢኖስ አምስተኛ ስትታደስ የአይኮኖክላዝም ወይም የቅዱሳት ስዕልን በሚቃወሙት ዘመን ነበር። በዚህ ጊዜ ምስሎችን በቤተ ክርስቲያናት ላይ መሳል አይፈቀድም ነበር። ስለዚህ በጉልላቱ ውስጥ እንደ ሌሎቹ ጥንታዊ አብያተ ክርስቲያናት የጌታችንን ወይም የመላእክትና የቅዱሳንን ስዕል ከማየት ይልቅ የምናየው ጥቁር መስቀል ብቻ ነው። ይህ መስቀል ዝም ብሎ መስቀል ብቻ አይደለም፤ የስምንተኛው ክፍለ ዘመን ታላቅ የሃይማኖታዊ ውዝግም መኖሩን የሚያሳይ የቆመ ምስክር ነው። ይህንን ስታዩ የቤተ ክርስቲያኒቱን የብዙ ዘመን ዕድሜ ትረዳላችሁ። የሃጊያ ኤሪኒ አርክቴክቸር የባዛንታይን የሕንፃ ጥበብ ውጤት ነው። በቤተ ክርስቲያኑ ፊት ለፊት ያለው አትሪየም በጣም ትኩረት የሚስብ ነው። ይህ ክፍት የሆነው ግቢ ዛሬም ያልፈረሰና የቆመ ብቸኛው የባዛንታይን ዘመን ቤተ ክርስቲያን አትሪየም እንደሆነ ይታመናል። ቤተ ክርስቲያኗ የጥንት ባሲሊካ ቅርጽ ያላት ሲሆን በሁለት ጉልላቶች ትደገፋለች። አርክቴክቶች ዲዛይኑን ያቀናበሩት ድምፅን በልዩ ሁኔታ እንዲያስተጋባ አድርገው ነው። ይህ ወደ ቀጣዩ እና በጣም ልዩ ወደ ሆነው ገጽታ ያመጣናል። እኔና ባለቤቴ ስንጎበኛት ክፍሉ ብዙም ሰው አልነበረውም። በጉልላቱ ላይ የተራቡት እርግቦች በቤተ ክርስቲያኒቷ ውስጥ ሲበሩ የክንፋቸው እርግብግቢት የሚያወጣው ድምፅ አስገራሚ ነበር። ድምፁ በአየር ላይ እየተንሳፈፈ ይሄድና ተመልሶ በግድግዳዎቹ ላይ በመንጠር አስተጋብቶ ቀስ ብሎ ይጠፋል። በኋላ ላይ እንደተረዳ ነው ሃጊያ ኤሪኒ በዓለም አቀፍ ደረጃ ክላሲካል የሙዚቃ ኮንሰርቶች የሚካሄድባት የሙዚቃ ጠበብቶች የሚመርጧት ቦታ መሆኗን ነበር። በሺህ ዓመታት የሚቆጠር ዕድሜ ባላቸው ድንጋዮች ውስጥ ሙዚቃ መስማት ምን አይነት ስሜት እንደሚሰጥ አስቡት። ይህ ቦታ ከሌሎች ቦታዎች የተለየ የሚሆነውም በዚህ ምስጢራዊ የድምፅ ኃይል መሆኑን አወቅን። በ1453 ንጉስ መሐመድ ሁለተኛ ቁስጥንጥንያን ሲቆጣጠር የዛሬቱ ቱርክ ውስጥ የሚገኙት አብያተ ክርስቲያናት ታላቅ ለውጥ አገኛቸው። ሃጊያ ሶፊያ እና ሌሎች ቤተ ክርስቲያናት ወደ መስጊድነት ተለወጡ። ሌሎችም እንዲፈርሱ ተደረጉ። ይህችኛዋ ሃጊያ ኢሬኒ ግን አልተለወጠችም። ቤተ ክርስቲያኒቱ በቶፕካፒ ቤተ መንግስት ቅጥር ግቢ ውስጥ በመገኘቷ ምክንያት ኦቶማኖች ወደ መስጊድነት ከመለወጥ ይልቅ ለጦር መሳሪያ ማከማቻነት ተጠቀሙባት። ይህ እጣ ፈንታዋ አስገራሚ ነበር። ይህ ማለት በውስጧ ምንም አይነት የኦቶማን ሙስሊሞች የቁርአን ጽሁፍ በህንፃዋ ላይ አልተደረገባትም። ጥንታዊ ቅርጿን እንደጠበቀችም እስካሁን ቆይታለች። ይህ የጥበቃ ሽፋን ለ500 ዓመታት በዝምታ ውስጥ ሆና አሁን በምናያት መልኩ እንድናገኛት ረድቷታል። በዚህም የመጀመሪያውን የባይዛንታይንን አርክቴክቸር እንድትጠብቅ አድርጓታል። ወዳጆች ልክ እንደኛ ሁሉ ቶፕካፒ ቤተ መንግስትን ለመጎብኘት ከመጣችሁ ትኬታችሁ ውስጥ ሃጊያ ኤሪኒ መካተቷን አረጋግጡ። በእርግጥ እንደኛ በተናጠል መግዛትም ይቻላል፣ ግን የጋራ ጥቅሉ የተሻለ ነው። ከማክሰኞ በስተቀር ሁሌም ክፍት ነች። በተለይ በማለዳ ብትሄዱ ሰላሟ ይጋባባቸዋል። ሃጊያ ኤሪኒ የስሟ ትርጉም ቅድስት ሰላም ማለት ሲሆን ከሁከትና ብጥብጥ ዘመናት በኋላም ቢሆን ዛሬም ድረስ በቶፕካፒ ግቢ ውስጥ የሰላምና የዝምታ መሸሸጊያ ሆና ቆማለች። ለእኛ ይህ ጉብኝት ከታሪካዊነትም በላይ ነበር። ቶፕካፒን ልንጎበኝ ገብተን የቀድሞዋን ቁስጥንጥንያ የአሁኗን ኢስታንቡል፣ የጥንታዊ ክርስቲያኖችን የመንፈስ ልህቀት ያገኘንበት ቦታ ስለሆነ። እናንተስ ሃጊያ ኤሪኒን የጎበኛችሁ ካላችሁ ያን አስገራሚ አኮስቲክስ ወይም የገደል ማሚቱ ድምፅ ሰምታችሁ ታውቃላችሁ? አስተያየታችሁን ጻፉልን። እግዚአብሔር ቢፈቅድ በሚቀጥለው ቪዲዮ ኦቶማን ቱርኮች ዓለምን አንቀጥቅጠው ይገዙበት የነበረውን የቶፕካፒ ቤተ መንግስት ምን እንደሚመስል ይዘን እንቀርባለን። እስከዚያው ሁላችንንም በቸር ያቆየን። ሁሌ ባለቤቴ ነው የሚያስቀኝ። እና ወዳጆች የመጨረሻ ልነግራችሁ የምፈልገው አሁን ጠይቄ እንደተረዳሁት ይህችን ዶሟን በሆን ፊት ነገር ይታያችሁ እንደሆነ አላውቅም፣ ላችሁ እንደዚህ የሸፈኑት ለምንድን ነው? አሁን ወደ ሙዚየምነት ስለተቀየረ ከላይ ዶሙ ላይ እርግቦች እየተራቡ ኩሳቸውን በጣም ይጥላሉ። እንደምታዩት የላችሁ ጥቁር ጥቁር ነገር ያለው እሱ ነው። እና ወደ ሙዚየም ስለሆነ ሰው ላይ እንትን እንዳይል በዛ ምክንያት ነው ይሄ ወንፊቱን እያደረግነው ነው። የደረሰኝ እንትን መረጃ ይሄን ይመስላል። ወዳጆች ሁሌም እንደምንለው ለበጎ ነገር አይረፍድምና በጎ በመስራት ከእግዚአብሔር ቀኝ የምንቆም ያድርገን። የእግዚአብሔር ፍቅር በረከት ይደርብን። ደና ሁኑልኝ።